ዋማ ዲጎና ቤቶቴ ላይፊ ኢንሹሪ ቻናል ቤተሰቦች ቪዲዮን ከመጀመራችሁ በፊት ሳብስክራይብ፣ ላይ ኮሜንት፣ ሸር ማድረግ እንዳትረሱ። አሁን ወደ ቪዲዮ የሊያ ከበደ ህይወት ታሪክ። ሊያ ከበደ በ1978 በአዲስ አበባ ኢትዮጵያ ተወለደች። በመካከለኛ ቤተሰብ ውስጥ እያደገች በትንሻ ከነፍሰ ጡረታ እና አስተማማኝ ባህላዊ አካባቢ ታወቀች። በሕፃናትነቷ ዘመን የሞዴሊንግ ትኩረት አሳየች እና በተመኘችው በዚህ መስክ ውስጥ መተላለፍ ጀመረች። ከኢትዮጵያ ወጥታ በፈራንሳይ ፋሽን አሳያዎች መካከል የታወቀች የሌስ ሴንት ዋየርንድ እና የታዋቂ የዓለም አውድ ሞዴሎች ጋር በመስራት ትልቅ ታዋጊ ትሆናለች። በ2003 ስቲሎደር ኤስት ዋደር በመደገፍ የመጀመሪያው አፍሪካዊ አምባሳደር ሆና ታላቅ የዓለም ትኩረት ተቀባች። ሊያ ከበደ እንዲሁም በፋሽን ዓለም ውስጥ ብቻ ሳይሆን እንደ አነስ አድማ እና ማኅበራዊ ተነሳሽ በዓለም ደረጃ ታዋቂ ሰው ሆነች። ከሊያ ከበደ ፋውንዴሽን በማሰራት በአፍሪካ ሴቶች ጤና ላይ ትላቅ ድርሻ አሳየች። በግል ህይወቷ ውስጥ በአሜሪካ የምትኖር ሲሆን አንድ ልጅ አላት፣ ስሙም ማቴዎስ ነው። ህይወቷን ከፋሽን እና ንብረት ስራዎች ጋር በመጣመም ዘመናዊ ነጋዴ የሆነች ናት። የሊያ ከበደ ስኬት ክብርና ተጽዕኖ ለዓለም ልጅት እንዲሆን ትሠራለች። ቪዲዮቻችን ከተመቻቹ ሳብስክራይብ፣ ላይክ፣ ኮሜንት፣ ሸር ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ዲጎና